እኛ ጥያቄ ስንጠይቃት ጥላን ይወጣች ፋርል ጆከር ጋር ስለሚመጫት ታዲያ አልተናገርኩም። ተረጋጋ። ይኸውልህ ገለልተኛ ቤት ላይ አሁን ቢሆን አሁን ጆከር ለእኔ ጓደኛዬ ነው። ካልደገፍኩት ወደ ስድብ ልንገባ ነው። ይሳ ከሰደበኝ ሰድበዋል። ከመስደብ ወደኋላ አለ። ተረዳኛ። ካልደገፍኩ ደግሞ አቋሙን እንታወቃለን። አምሮ ዳምሩ። ገለልተኛ ቤት ላይ እኛ ልጅቷን ይዘን መተን ቁጭ ብለን ማለት ነው የምንጠይቀው ጥያቄዎችን ይመልሱልናል። አሁን ልጅቷ መታ ግን ፊት ለፊት ግን መናገር ምን ሆነ እዛ ጋር ቁጭ ብላ መናገር ደበራት። ምክንያቱም በሞኖፖሊ የያዘ ነገር ነው። ኦልሬዲ ዛቻም ብቻ የምታይበት ነገር ነው። ልጅቷ ተገፍታለች፣ ተደፍራለች፣ ሀቅ አላት። ገንዘቧን ትፈልጋለች። ለ ለ ለምንጣል እኮ ገንዘቧን ትፈልጋለች። ሙኒት ጋር አልተመቻትም። ያልተመቻት ብዙ ነገሮች ሊኖሩ ይችላሉ። ሙኒትም በዛ ልክ ደረጃ አንቋሻ እና መናገር ድክ ትክክል የላትም። ወርቃ ያነጠፈችላት ልጅ ናት ሙኒት ሙኒትም ደግሞ በዛው ልክ ደግሞ ልክ እንደሷ ጤነኛ አድርጋ ልጅቷን ማሰብ የለባትም። ደብሯ ጸጉሯን ተላይስታ ወጣች ልጅ ኮራ ተረርታት። ቢያንስ ልጅቷን መረዳት ነው ያለባቸው። በራሴ መንገድ ከሷ አሉ አለች አይደል። ተክሰሰው እስቲ ወረቀቷን ይስጠዋትና ወረቀቷን ታስተካክል። ገንዘቧን፣ ወረቀቷን ሰጥተው ምንም ይመጣባት ነገር የለም። ቀርጻኝ ምናምን እንደዚህ ምን ልታደርግም እንኳን አችልም። እስከ ዛሬ ድረስ እንኳን ያደረገችውን ነገር ማለት ሌላ ኦቨር ኤክስትራ ቲንኪንግ ስላለ ነው። ገብተዋል አይደል ልጅቷ ላይ አሁን ጉድ ላይ በዛባት ማለት ነው። ሀፒ እጁ የረዘመ ልጅ ነው። እንኳን ዱባይ ላይ ቁጭ ብሎ አይደለም ሀገር ቤትም እጁ የረዘመ ልጅ ነው። ዶክተር ሳንቲም ደግሞ የማይሰራው ነገር የለም። አሁን እኮ ችግሩ ምንድን ነው? በጣም ቲክቶክ ላይ ዐይነ ግቡና ደመ ግቡ የሆኑ ሰዎች እና ታዋቂ የሆኑ ሰዎች ሁሉንም ፈራጆቹ ይነሱ ናቸው አለ ቁጭ ይላሉ፣ ሁሉ ነገር እንትን ይላሉ። እኔ በጣም በማክብራት ልክ ብሪጅስቶን እኮ ማለት ነው ልጅቷ ላይ ስንዝት ባት እኔ አናዳኛለች። እውነት ለመናገር በቃ መልካም ሰው ናት፣ ደግ ናት፣ ተሯርጣለች፣ ብዙ ዋጋ ከፍላላታለች። ለምሳሌ የከፋው ሰውና ቁጭ ብሎ እራሱን ሊቀይር የጠጣው ሰው እኮ አንድ ቤት ሄዱ መዘፍዘፍ አይፈልግም። ወጣ ብሎ አለ ይበላል፣ ይጠጣል። ወንድ ላይ አምራት ይችላል እኮ ወይ የሆነ ከጓደኞች ተቀጭን ማርክ ትፈልጋለች እኮ እቺ ልጅ እኮ። አትሊስት ተረድቶ ግን ሰጥቶ የሆነ ነገር አድርጎላት በቃ ሂጂ በራስሽ መንገድ ነው እንኪ ብላ ብታባራት በተከበረች በዚህ ልክ ደረጃ እንደዚህ ማልቀስም አይጠበቅባትም። ቀላሉን ነገር ነው ያከበዱባት። እንዶ በራሷ ገንዘብ ትክክል፣ በራሷ ገንዘብ እንዴ ነው ለናትሽ እንደዚህ አድርጌ እንደዚህ አድርጌ። ጻልጅ አይደለችም እኮ እቺ ልጅ ዶክተር። ከቤቷ የተቀመጠች ልጅ እኮ ነው ልጅ። ቲክቶክ ላይ እኮ ለፍልፈን፣ ለፍልፈን፣ ለፍልፈን አምጥተን ለሙኒት የሰጠናት እኮ። ትኖር ነበር እኮ ያቺ ልጅ። ዘጠኝ ኖሮ ነው ታልኩ ድርጊቱ ከተደረገ በኋላ ቲክቶክ ላይ በፈተፈት ነው ልክ እኮ ነው ልጅቷ። መጣ እንደገና ስሟ ተጠርቶ እንደገና ሙኒት ጋር እንድትሄድ የተደረገችው። መንጀራ አስተዋለች እኮ በቃ፣ በደሏን ይዛ እኮ ራሷ እየኖረች የነበረች ልጅ እኮ ናት። ታዲያች ልጅ ላይ ምንድን ነው የሚፈረደው? ንገረኝ እስቲ ምንድን ነው ከገባ እኔ ልንገርህ ልንገርህ ይኸውልህ ከሌሎች ሰዎች አንተ ቢያንስ አስተያየት ይሻልህ። ኦኬ፣ ቀጥይ እሰማለሁ። አዎ፣ ጉቺ፣ ቀጥይ ጉቺዬ አልሰማ ትሰማያለሽ ትሰማያለሽ። እናንተ እርግጠኛ ናችሁ ልጅቷ ለመደፈር ተደፍራ ነው ብላችሁ ታማላት? ምን አይነት ጥያቄ ነው የምጠይቅም? ጉቺ በአይናችን በብረታችን እስካየው ድረስ ፍቅር ይኑራትም ምን ይሯትም፣ ከልዩ ጋር የምትሞዳሞድም ለምን ይሄ ምንም፣ በአይናችን ያየነው ቪዲዮ ግን ሙሉ ለሙሉ መደፈር ሙሉ ለሙሉ መደፈር ነው በቃ፣ ባይናችን ደሰውኛ አይ፣ ያየነው ነገር ሙሉ ለሙሉ መደፈር ነው። ነገ ጠዋት ላይ እኮ እንደገና እኳ ፈንድዳ ልትሰጠው ትችላለች። ምን አገባን? እሱ በሰዓቱ የሰጠችው ነገር እና በሰዓቱ ያደረገችው ነገር ያደረገው ነገር መደፈር ነው። ገብሰላን፣ ሃፒ በጣም ብዙ ነገር እንደሚያወራ ካለ ከቀረብሽው ሊያሳምን ይችላል። ማንንም ነው የሚያሳምን ማንንም ማለት ግን በሰዓቱ ያየነው ቪዲዮ ግን 100% እንዴ! በማርያም በሚካሄድ ዳረበና አትቶኝ እያለች ነበረው ጥያቄ ነው እንጂ እንጠይቃችሁ እኮ እኔ የራስ የራስ የልቤ እውነት አለኝ። ግን እናንተን መጠይቃችሁ ማለት የእናንተን ኦፒኒየን ለማወቅ ነው። ጉቺሻ በዚህ ሀገር ባለውበት ሀገር ሴት ልጅ በአፏ አውጥታ ኖ ካለች ለቀልድም ማለች ለመግደርደርም ማለች ኖ ካለች ኖ ነው፣ እኔ ባለሁበት ሀገር። ስለዚህ እዛ ቪዲዮ ላይ ያየሁት ነገር መድፈር ነው። ለዛ ነው እኔ ልቀበለው ይሄን ልጅ አልቻልኩት። ለዛ ነው ትናንትና ስለተከሰተው ነገር ስመጣ ለእኔ መድፈር ነው፣ ምንም ጥርጥር የለውም። ሀንድረድ ፐርሰንት መድፈር ነው። በቃ ኖ ከተባለ እንዴት ነው ጉቼ አሰብሹ? እዚህም ስለዚህ በቃ አም ሶሪ፣ እኔ ሌሎች ሰዎች በምን እንዳዩት አይ ዶንት ኖ፣ እኔ ለኔ መድፈር ነው። ደግሞ እንትን ለበዛበት ዓለም ምን ይቅርታ አድርጉልኝና ማለት ነው መድፈር ምናምን ያስፈልግበት ዘመን ላይ አይደለም ያለ ነው። ስለዚህ ያን ያህል አተካራም አያስፈልግም። እሱም በአጭሩ ከት ማድረግ ይችል ነበር። ተማዘዘ፣ ነገሩ የኛ ጦርነት ሆነ። ጉቺ አየሽ፣ አሁን ትናንትና ማታም የተከሰተው የኛ ጦርነት ሆነ። ሚዛናዊ ሆኖ አሁን እንቆጳጽዮን የተናገርከው በጣም ጥሩ ነው። ሚዛናዊ ሆኖ መናገር ያስፈልጋል። ሙኒትን መጎዳት የለባትም። ያችኛዋን መጎዳት የለባትም። እኔ ግን ይሄ ጊዜ እኔ ሳብድ ሳብድ ነበር። በቃ ልጁ ላይ ሳብድ ነበር እና እነሱ አይ ነበር የማታሽ ጥሩ ወሬ ያወራሽው አንቺ ነበርሽ። ነገር ምን ግን ይኸውልሽ ብዙ በጣም ብዙ ነገር ተነግሮናል። በጣም እኮ ያዘን ነው እኮ ሙኒትን ጠርተናል። ቴዲ ጋር እጅግ እጅግ አመስግነን እጅግ እጅግ አክብረን ኦልሬዲ እንደውም ክሱም ተጀምሯል። ወረቀቷን ተጀምሯል። ያው ሕግ የያዘው ስለሆነ እኛ ደግሞ በይበልጥ ደግሞ ምን ፈልገው እና ምን ፈልገው የነበረው ሀፒ እንዲታሰር ብቻ አይደለም። እች ልጅ ነገ የለም ወደቀቱን ላይ እኔ ራሴ በራሴ መንገድ አፒል ከሷል አሏለች። ራሴ በራሴ መንገድ ወረቀቴን ላስተካከል እሱን ለመክሰስ ግዴታ ይቃመኝ ማስተካከል አለብኝ። እካን ምንድን ነው የሚባሉት? ኦቨር እንትን ውስጥ ገብታለች፣ ኦቨርስቴይ ገብታለች፣ አይደል? ኦቨርስቴይ ገብታለች። ይሄ ደግሞ መሆን አልነበረባትም። እጇ ላይ ብር ያለ ነገር ነው፣ ተረዳሽኝ? ያለ የራሷ እጅ ላይ ብር ገብቶላታል። ሙኒት ጋር እንዴትም ታምጠው ለምን አፈንድደው ደደክሎ እንዴትም ብቻ ታምጠው፣ ብሯ ብሯ ነው ተረዳሽ ነው። አሁን ሁለት እዛ እዚህ እያሉ የራሳቸውን ውሳኔ ነው የሚያስሰኑባት እዛ ቤት አልተቀመጣትም። እኔ በግሌ ዱባይን በደንብ ነው ማውቃት ኖሬባት አሉ ጉቺ ገብቶሻል። በደንብ አበጥሬ ኖሬባት ፍርድ ቤት ለፍርድ ቤት ተንከራችሁ ይወጣበት አገር ማለት አስፈላጊም ከሆነ ማውራት ይቻላል። ገብቶሻል። ቀላል ነገር ምንድን ነው? ከባዱ ነገር ምንድን ነው? አሁን እቺ ልጅ ግን በቃ ይሰረቁን ተለጫ ሴት ልጅ ሆና ማለት ነው። ውበቷ አንዷ ፀጉር ምን ያህል ድባቲ ውስጥ ብገባ ነው ፀጉራን ተላሽት ይወጣችሁ ማስታረቅ ማስታረቅና ሰርዳሽ ለሆነ አስታርቆ ወረቱ ማለት ነው። ምን እንትንም ይቅርታ አላፊ ደብሮኝ ተናድጄ የለቀባጠርኩት ነገር በመሰለ ደረጃ አሁን ወረቀቱን ወሰጣ፣ ያኔ እሷ አፒን ትክሰሷ አትክሰሰው፣ ነገ ጠዋት ሄዳ ደረቱ ላይ ትተኛ አትተኛ፣ ምን ነገር ነው። ብቻ ግን እቺ ልጅ እንዴትም ይሁን እንዴትም ላይፏ መስተካከላለች ከምንም በላይ የጉቺ ቤት ሚዛናዊ ቤት ነው ብለህ ታስባለህ ማለት ወደ አንድ ሳይድ ያደላ ካልሆነ፣ እዚህ ቤት አምጥቶ ሁለቱን ማወያየት ነው ጉቼ። ማንን ነው ፈተና ውስጥ መግባት ያለባትም አይመስለኝም። አትፈልግም እንደዚህ ነገር። የሆነ ሰው ቤት ፈልግ፣ የሆነ ሰው ቤት ፈልግ፣ ሚዛናዊ የሆነ ቤት ብሬ ተርጋም ሆነ ማንም ጋር ቁጭ ብለን እናወራበታለን። የትም አይቀርም እኮ ግን ጉቺ የለ፣ የሰው ሀሳብ የምታሰርሰው አይደለችም። ጠላቷን ቢሆን ሀሳቡን እንዲጨርስ አይ ሚዛና ይሰላል ጋር የሌለ ነገር ይውል ብዙ ሰው ጋር የሌለ ነገር እሷ ጋር ያለ ነገር ልንገር፣ ጠላቷን ቢሆን ሀሳቡን እንዲጨርስ ትፈልጋለች። የሀሳብ ነፃነት መኖር አለበት። እኛ ኢትዮጵያኖች ጋር የሀሳብ ማንም ሰው የኔን ሀሳብ መደገፍ አይጠበቅበትም። የራሱን ሀሳብ በነፃነት ማውራት ይችላል። ሀሳቡን ከጨረሰ በኋላ ነው ይውል ሚዛና የሆነ ቤት ምትለው ቤት ባንታይምሮ ሰላም ናችሁ። እንዴት ምን አደራችሁ? እንደምን ዋላችሁ? ነጋልን፣ ወሰድን ገና እየተነሳሁ ነው። ወንድሜ ምን ላይ ናችሁ? አልተፈጣም ማለት ሰው እስካሁን እያወራ ነው ያለው። ተኝቼ ስነሳ እየተወራ ነው። ጆከር በቃ ይታረቁ እነዚህ ማለት ያገባኝ ያገባኝ ወጣ አንተም፣ እዚህም ጣጣ እኮ ነው ያን አካውንቲ ሁሉ አጥቼ ደግሞ ሁለተኛ ልጋተት ነው? አይ ዶንት ኖው አስቸጋሪ ነገር ለምን መሰለህ፣ ሰው እኮ ያር አሁን የሆነች አጀንዳ ስትነሳ እስኪ በአንድ ሀያ ሰብ እንኳን ሰላሳ ሰው ሰብሰብ ብላ ሌላ ቤት ደግሞ ተከፍቶታል። ምን እንደዚህ ያልክ የሚባለው፣ እኔ ያን ያህል እንኳን አላወራውም። ሁለት ጥያቄ ምናምን ስጠይቅ ልጅቷ ነቅላ ወጣች። ለምን እንደዚያ፣ ለምን የሚውትሽን አንስተሽ አውሪኝ አልካት። እኔ ራስ የሆነ የመመርመሪያ ዘዴ አለኝ፣ እንደሌላው ሌላው ሰው አይደለም። አጭሩ ነገር እኮ ይኸውልህ፣ ይሄ ሁሉ ህዝብ ጩላት፣ ይሄ ሁሉ ነገር አድርጎላት ሙኒትን እንድታስጠጋት ያለ ምንም ቤት ኪራይ ሀያ ቀን አስጠግታ፣ ስልሳ ቀን አስጠግታ። ይሄ ብቻ ኮ ለሷ ኮ በቂ። ምን ውለታ አድርጎ መርሳት ኮ ልከሳትም። ምንድን ነው ክሱ? ፓስፖርት ነው አይደል? አንድን ሰው ከጠላኸው እኮ ወደኋላ ኋላ ከተመለስ ያደረገውን ነገር ሁሉ ትክዳለህ እኮ ጆካ ግን ለሀቅ ግን እኮ ልጅቷ ሙኒት እ በደለችኝ አላለች እኛ ቁጭ ብለን እየሰማን ነበር እየጠየቅናትም ነበር አቦታ መጣተ ቴዲዶ ቴዲዶ ገደል ያስገባት ነው ልንገርህ እውነቴን ነው የምነግርህ እኛ ዛው ረጅም ሰዓት ከኔ ጋር ነበረች። እኔም ነበር። እኔ ጆከር እንደዚህ ቶሎ ቢበቃ ስለኝም ነበር ሰለቻል። ለምንም ቢሆን መጠርጠር ያለባት ሙኒት ናት እንጂ እሷ አይደለም። ቪዲዮ አርጋትስ ቢሆን ሀፒጋ እንደምትዋራ ሁሉ እኮ ያ ተነግሯል። ያ ለዛ እኮ ነው። ለዛ አሁን ሚዛናዊ በሆነ መልኩ እንደዚህ። አንተስ ለሊና ቢሆን እንቆ ሽምጥጥ አርጋ ስትመጣ ብዙ ብዙ ነገር አለ። አዎ፣ እዛ ጋር አልገባውም እንጂ ጆከር እንዳፋጠጣት። እኔ ጆከር እዛ ጋር ጥሩ ያልሰራው ነገር ነበር። ጥሩ ያልሰራው ነገር አለ። ለምንድን ነው ምንድን ነው መሰለህ እዛ ጋር በመጀመሪያ የውሸት ምልክት ልንገርህ፣ በመሃል የሚጀምር ሰው ብዙ ብሎ አዳንቆ የሚጀምር ሰው ውሸት ነው። ጉድ ገባ፣ ጉድ ገለመኔ ምናምን አለች እና ኢየሱስ ምን ያፈርኩ ምናምን። ቆይ በመጀመሪያ ደረጃ አንቺ አልነበርሽም። ትጠራ ሲባል ስልኳ ጠፍቷል ገለመኔ ሲባል ነበር። የት ሰማሽ ይህን ሁሉ ያለችውን? ሌሎቹን ሁሉ አስወርዶ ዝማስ ብሎ እሷን ብቻ እንደዚህ መጠየቅ ነው። ገባ። እኔ አሁን እችን ልጅ እየበደልኳት አይደለም ሚዛ ሆነ ዲጄ ምን መሰላ፣ ሙኒት ቤት ሙኒት ላይ እጇ ላይ ከገባሽ ደቂቃ ጀምረሽ እስካሁን ደቂቃ ባለሽበት ሰዓት የበደለችሽን ነገር ሙሉ በሙሉ ጉድ የሚባል ጨዋታ የለም፣ ሁሉንም ዘርግፊያለሁ። አዎ ሰው ግን ይገባል። በምን በምን አሳበበች? በውስጥ ትከሰኛለች፣ በይ አሏት እና አስፈቀድኩላት። ደግሞ ችግር የለውም፣ ታውራ ብላ ከፈቀደ መክስሳት አትችልም። ያ አየህ፣ ሰዎች ስለሚገቡ ነው በመሀል። እሷ ነች እሷ ከማለቷ በፊት ሌሎቹ እያሉ ነው። ሌሎቹ በመሀል ይገቡና እንደዚህ ነው እንደው አይላት። ማውቃለው፣ ግን ፊት ለፊት እሷን ማፋጠጥ ማለት ማፋጠጥ ስለሆነ ስለእውነት ነው። ምን ነው ቴዲን እናውቀዋለን። ቴዲ ነገሩን አጋግሉ ምናምን ምናምን፣ ቤቱ ላይ ሰው ሰብስቦ ለመደበር አይደል? የሚጠቅማት ነገር የለም፣ ለሁለቱም አይጠቅም እዛው ያው ሁሉ ሰውነቷን እንትን ብለው ብዙ ነገር አርገውላት፣ እዛ አረ ውለታ በእርሳት እንኳ፣ እኛ እንኳ በአካል ያላገኘና ስንት ውለታ ውለንላታለን። እኔ ግን ጆከር አሁንም ቢሆን ልጅቷ እንድትበደል አልፈልግም። ሀቁ እንደው ምነግርህ፣ እኔ ሙኒትም እንድትበደል አልፈልግም፣ መባም እንድትበደል ልጅቷ። ምን አርጋ ትበድላታለች? እንደው በአጠቃላይ ማናቸውም እንዲበደሉ አልፈልግም። ምን አርጋ ትበድላታለች ሙኒት? ኖ ኖ ኖ እንዲሁ በአጠቃላይ ነው። ማንም ሰው ሃፒም ቢሆን ምን ምን ኖ ኖ ሙኒት የተናገረችው ሰምቻለሁ። ሙሉን ቴክስት እንኳን አላደረኩም ሰምቻለሁ። የራሷ ሀቅ አላት። ቁርኣን መትቼ ቁርኣን ይዤ እናገራለሁ ነው ለሚመለከተው ለህግ አካል እሰጣለሁ ነው ያለችው። ያን ማለት ደግሞ ፖሊስ ጣቢያ ከስሼ ምናምን አይደል? አይ ስለተናደደች ነው። በዛም ሰዓት ሰዎች እንደሚናገሩ ተፍቃል ነው እንደዛ ያለው ማለት ነው። እቺ ልጅ ሙኒት ጋር ከተቀምጣ፣ በእኛ ፊትም እሷ ሙኒት ከኛ ጋር ስታወራ ያኔ ማለት ነው። ልጅቷ ማጠጋቧ ጋር ነው ኦልሬዲ፣ ክሱ ተጀምሯል የሷ ወረቀት ፕሮሰስ ላይ ነው ብላናለች። እቺ ልጅ እሷ ቤት ተቀምጣ የምጠብቀው ነገር አለ፣ እንደሷ አይደለ? ክሱም ብቻ ሲሆን ወረቀቷ ቶሎ እንዲያልቅላት ጉጉት ይኖራታል። ስትጠይቃት እኮ ወረቀትሽ ሊስተካከል አልችልም፣ ምን ሲል ወንጀል አለብሽ ስትላት፣ ምንድነው ሊሰማት የሚችለው እቺ ልጅ? ንገረኝ። ታውቃለህ፣ እንቆ ለዚህ ቆ ነው ሁለቱን ቁጭ አድርገን ማወያየት የፈለግ ነው ከዛ በኋላበቃ በራሴ መንገድ እኔ ወረቀቴን አስተካክላለሁ። ማንም ሰው ስደት የወጣ ሰው ተፋልጠ ብላ ነው አይደል ኑሮ እንጂ እንቆ እንቆ ምን አለ መሰለ ይሄን ነገር አንተ እዚህ በቃ በረካ አሁን መጀመሪያ ሀገሩ ላይ ያለውን ህጉን እዛ ያሉት ያውሩ። እኔ ዱባይ ደግሞ በረም ብኖር ያለው አኖርበት። በቃ ከኖርክበት አሁን ክስ ከሳለች አይደል ያንን ነገር ፋይል ስከፍት እኮ ምንድነው ያሉት? በቤቷ ነው አዎ በቤቷ ነው። ፋይልን ከፈተች እዛው ቤቷ አይደል ያለቻት። ምናልባት ይሄ ነገር ሳይጠናቀቅ ተይዘሽ ይሄድሽ፣ እንደው እንደዛ መጥፎ ነገር ካሰበችላ ሙኒት እኮ

እንቆ ምን አለ መሰለህ፣ አሁን እንደዚህ አይነት ነገር ልጅቷ ያለችው ሰምጪ ይጀምራል። በቃ ሌላ ጧት አንጮት አይ ልጨርስልህ ቢየነ እኔ ያሳሪ እኮ ዲጄ እንጂ አሁን እሷ አሁን ፓስፖርቱንም አልሰጥም አላለችም። ምንድን አለች፣ ሀሳቧን ትጨርስ። እኔም ወንጀለኛ ከሆንኩኝ በድያ ከሆነ ይቅርታል ጠይቃትና ልውረድ ያለ እቃዋን መታ እንድትወስድ ይሄን ነው ትላንት ያለችው። ለምን እሷ ዘርጥታ ወጣች? በምን ሰማችን? ያው ሁሉ ስናዘበዝ በምን ሰጣችን? በምን ሰማችን? አትሰማት ሰማለች። መስማት መጣሪያ ስለዛ ሰማች። ከዚህ ነገር ምን ትጠብቃለህ ብራዛ? ይሄ ሁሉ ለእሷ ለሷ ኮኛ የጮህንላት ሰዎች፣ ለዚህ ያደረሰናት እኮና፣ ከእኔ ጀምሩ፣ ከአንተ ጀምሩ ያው እንግዲህ ምንም መፍታት አልቻለም። እኔ ካሁን በኋላ እንደዚህ አይነት ነገር ውስጥ አልገባም ማለት ያው ይጋደሉ ከፈለጉ እንደፈለጉ ሞቅ ሞቅ፣ እንደ ብላይነሽ ፎቅ ላቸዋል። እኛ ግን ከመቼ ድረስ ነው ነው ማንሃይም መታለች አሉ ልጅቷ። ሊሄድ ነው ሰሞኑን፣ ሊሄድ ነው ዊኬንድ ላይ ሄዳለሁ ብሩ ሊካፈል ማንሃይም ነች አሉ ልጅቷ። ትናንትና ሲያወሩ ሰምቻለሁ። ጀርመን ሀገር እጅ ሰጥታለች። ካምፑስ ስላለች ነው ማታወራው ተብሎ እኔ ካምፕ ሄድና ወይ ከማጋለጽብሽ ከምታካፍኝ እኔ ምን አገባኝ። ፍሬፍሬፍሬፍሬፍሬፍሬፍሬፍሬፍሬ ፍሬ፣ አንቺ እኮ ከወንድ አልፈሽ እኮ አሳማ የደፈርሽ

እዚ አሜሪካ ላይ ያሉ ሰዎች አሜሪካ ላይ ያሉ ሰዎች አልናገራቸውም። ጎ ፈንድ ቢከፈትላቸው ኢትዮጵያ ያሉ ሰዎች መርዳት ይፈልጋሉ እና እዛ የተደረጉ ሰዎች በደንብ አርቲክል ታደርጉ። እኔ ስማ እኔ ቴክስት አርጋልኝ ነበር። ኦኬ፣ እና ያለችበት የሆነ የቲክቶክ ኢኮሲስተም አለ። ኦኬ። በዚያ እና በዛ አጋጣሚ እኔ የምፈልገው የሀቢባን እንትን ነው። ስልክ ተደዋውላ ማውራት አልፈለገችም። በቲክታክ ነው፣ በፌክ አካውንት መታ ነው። ራሷን መሆኗን ግን አረጋግጫለሁ። ያው መረጃውን ሙሉ በሙሉ እንደምትሰጠኝና እሷም ለህግ ራሷን አሳልፋ እንደምትሰጥ ነው።